ያለው መንግስት ፈቅዶ ይህንን በማልማት አካባቢውን በማልማት ሲኖሩ የነበሩ እንግዲህ በጥቅሉ ከ33 ዓመት በላይ የኖሩበት አካባቢ ከ1987 ገደማ ወይም እነሱ በአካባቢው ላይ አልምተው መኖር ከጀመሩ ቢያንስ ከ10 ዓመት በኋላ በትንሹ ከ9 10 ዓመት በኋላ 1987 ገደማ ነው እንግዲህ። ይሄ አሁን የአከላለል ሰርተው ሕገ መንግስት የሚባል አፍቀናል ያሉት በዚሁ መሰረት እዛ ያሉ ተወላጆችን በአሁኑ ወቅት ይሄ አካባቢ የእናንተ አይደለም፣ ለዚህ አካባቢ እናንተ ሰፋሪ እና መጤ ናችሁ በማለት የከምባታ እና የሀድያ ተወላጆችን አካባቢውን ለቀው እንዲወጡ ለማስገደድ የታጠቁ ኃይሎችን ስምር የተሰጥተው ነበረ ይሄንን የማድረግ ልማድ እንደሚታወቀው በቀጥታ በነ ሽመልስ አብዲሳን የሚመራው ለዚህ ማስረጃ የሚሆንን ሻሸመኔ ላይ ያን ያህል የማውደም እና የማቃጠል ስራ ሲሰራ ሻሸመኔ ከንቲባ በቀጥታ ለሽመልስ አብዲሳ በመደወል እንደዚህ እየሆነ ነው እንዴት አድርገን ህብረተሰቡን እንታደግ ሲለው የሚመለከት ጉዳይ አይደለም ማርፈተኛ እንዳለው ተናግሮ ነበር በኋላ ላይ ግን ይህንን ወንጀል ለመደበቅ ከንቲባውን እስር ቤት መወርወር ነው አማራጭ ያደረጉት። ከንቲባው በፍርድ ቤት ከተናገራቸው ንግግሮች አንዱ ይሄው ነበረ። ሆን ተብሎ የሚደረግ መሆኑ ተጋልጧል። ጅማ ላይ ዛሬ በተወሰደ እርምጃ ሁለት ሰው ተገድሏል። ስድስት ቤቶች በእሳት ሙሉ በሙሉ እንዲወድሙ ተደርጓል። አርባ ሦስት የቀንድ ከብቶችና አንድ መቶ ሰባ ኩንታል በቆሎና ጤፍ ተዘርፏል። ኦሞናዳ ፖሊስ ጣቢያ ወስደው ወደ 14 የሚጠጉትን ደግሞ አጎረዋቸዋል። በየቦታው በምትመለከቱት መልኩ በዚህ በምስሉ ላይ እንደምታዩት የሰው ልጆች መኖሪያ እና በብዙ ድካም እና ልፋት ያከማቹት ሀብት በእሳት እየወደመ አመድ ላይ አመዱ እንዲተርፋቸው ተደርጓል። እነዚህ ለዚህ መከራ እና ጉዳት የተዳረጉ የሀዲያ እና የከንባታ ተወላጆች በአንድ ጀንበር ሀብታቸውን ንብረታቸውን አተዋል። ሰብሎቻቸው ወድበዋል። ከዚህ በኋላም እዚህ አካባቢ ላይ መኖር አትችሉም፣ ይሄ የእናንተ ሀገር አይደለም፣ ሀገር ፍለጋ ውጡ ነው የተባሉት። ይሄ ነው እየተከናወነ ያለው። ከደቡብ አካባቢ ካነሳው ሌላው በአማራ ክልል ቅድም ምናላቸው እንዳነሳው የተከናወኑ ተግባሮች አሉ። እነዚህ ምስሎቹ እንድታያቸው መልካም ነው። አንድ አጠር ያለች ቪዲዮ አለች፣ ልዩ ካለ ሱንም ልታጫውቸው ትቻያለሽ። በጣም በአሳዛኝ ሁኔታ ነው በዚህ መልኩ ንብረታቸው እየወደመ አገር ተወልደው ያደጉበትን አካባቢ ጥለው እንዲሰደዱ ይሄ የእናንተ ክልል አይደለም ነው እየተባሉ ያሉት። ይሄ ኦሮሚያ ነው፣ እናንተ ታድያ ከንባታ ሆናችሁ እዚህ ውስጥ መኖር አትችሉም እየተባሉ ነው። ለስደት እና ለመከራ ለፈተና እየተዳረጉ ያሉት ኢትዮጵያ የገባችበት በጣም ከባድ አጣብቅኝ። እነ ብርሃኑ ጁላ ይሄ ጉዳዩ አይደለም ሰራዊት የሚያዘምተው አማራ ክልል ባለፉት አምስት አመታት ግን በዚህ ደረጃ የሰው ልጅ መኖር ማይችልበት ሁኔታ እንዲፈጠር በማድረግ ረገድ በጣም ተቀናጅተው የፖለቲካ ኃይሎቹም ሌሎችም ተቀናጅተው ነው ይህን ተግባር ሲያከናውኑ የቆዩት። እንግዲህ በዚሁ አጋጣሚ የአድያም የከንባታም ተወላጆች በዚህ ሁኔታ ለሚደርስባችሁ ግፍ የኢትዮጵያ ሕዝብ ድምፅ እንዲሆን በተደጋጋሚ እንዳደረግ ነው ጥሪ ለማድረግ እንወዳለን። ሁሉም አካላት ይገባኛል ብሎ ድምፅ መሆን ይገባናል ብለው ሊረባረብ ድምፅ ሊሆናቸውም የሚገባ ወቅት ነው ብዬ አምናለሁ። ስንት ሕፃናት ከትምህርት ገበታቸው ይፈናቀላሉ፣ ለመከራ ለስቃይ በዚህ መልኩ ይዳረጋሉ። ይሄ አሁን ተነግሮ ብቻ ማብቃት ያለበት አይደለም። የእነዚህ ዜጎች ፈተናና መከራ አሁንም ተከታትሎ ለዓለም አቀፍ ተቋማትም እንዲደርስ በማድረግ በዚህ በሰሜን አሜሪካ በዚሁ አጋጣሚ የአማራ ንዝብ መብትና ጥቅም ለማስከበር እየደረሰበት ያለውን በደል ሁሉ ለማስረዳት የምትንቀሳቀሱ ማህበራት ይህንን ጉዳይ ትኩረት ብትሰጡት እና እናውቃለን፣ በኢትዮጵያ ውስጥ ምንም በደል እንዲኖር አንፈልግም፣ ኢትዮጵያ እንድትቀጥል እንፈልጋለን የሚል አቋም ነው ያላችሁ። ባላችሁ ኮንታክት እንዲህ ያለውን ግፍ ዓለም እንዲያውቀው በማድረግ ብትተባበሩ መልካም ነው። ሌሎቻችሁም በተመሳሳይ ቢሆን መልካም ነው ብዬ አስባለሁ። ወደ አማራ ክልል ሳልፍ ወረኢሉ ላይ የብርሃኑ ጁላ ሰራዊት ከባድ መሳሪያ ከትላንትና ጀምሮ ሲተክልና ሲያመቻች ቆይቷል። አንዳንድ ወታደራዊ እና ወታደራዊ ነክ ባለሙያዎች በወረኢሉ እያስቀመጧቸው ያሉ መሳሪያዎች በዋነኛነት ወደ ደሴና ማጀቴ አካባቢን ለማጥቃት በሚመች መልኮ የተዘጋጀ ነው። የረጅም ርቀት መሳሪያዎች ሳይቀሩ በቦታው ላይ አዘጋጅተዋል የሚል ነው። ከወራይሉ ላይ ለምን ተመረጠ? እነዚህ ወታደራዊ ጉዳዮችን ትንተና የሚሰጡ አካላትን ጋብዘን እንዲያስረዱ ለማድረግ እንሞክራለን። በሰሜን ሸ የብርሃኑ ጁላ ሰራዊት ሲቪሊያንን መግደሉን ቀጥሏል። በዛሬ ውለትም እጅግ በርካታ ቤቶች የከባድ መሳሪያ ጥቃት ሰለባ ሆነዋል። በአካባቢው ላይ አርሶ አደሩ ብርሃኑ ጁላ ከላከው ኃይል ጋር ራሱን ለማትረፍ ራሱን ለመከላከል ትግል እያደረገ እንደሚገኝ ነግረውናል። ሌላው ከትግራይ ክልል አንጻር የአንድ ዜና አለ። በትግራይ ክልል ሰምረ የሚባል ወረዳ ላይ ወይም ሳምሪ የሚባል ወረዳ ላይ በተከሰተ በረሃብ ምክንያት እዛ አካባቢው ባሉ ሁለት ጎጦች ላይ የምግብ እጥረት በመኖሩ ምክንያት በረሃብ እስካሁን ሀያ አምስት ሰዎች እንደሞቱ የአካባቢው ነዋሪዎች ለቢቢሲ ተናግረዋል። ቢቢሲ የክልሉ የአደጋና ስጋት መከላከል ወይም የአደጋና የስጋት መከላከል ቅድመ ዝግጅት ኮሚሽን የሚባል አለ። እሱ በጉዳዩ ላይ ማብራሪያ እንዲሰጥ ተደጋጋሚ ሙከራ ቢያደርግም ክልሉ በዚህ ጉዳይ ላይ መረጃ ለመስጠት ፈቃደኛ ሳይሆን ቀርቷል። በዚሁ አጋጣሚ በቅርቡ ከመቶ ሺህ በመቶ ሺህ ሰዎች ሊደርስ የሚችል የእርዳታ እህል በመዘረፉ ምክንያት ዓለም አቀፍ ተቋማት ወይም የእርዳታ ለጋሽ ድርጅቶች ወደ ትግራይ የሚሄደውን የእርዳታ እህል ማቋረጣቸው ይታወቃል። ይህን ሁኔታ በተመለከተ የክልሉ መንግስት አጣርቶ ኃላፊነት አልወሰደም። የፌዴራሉ መንግስት ነኝ የሚለውም አካል አጣርቶ አላቀረበም። ለመቶ ሺህ ሰዎች ሊደርስ የሚችል እህል ተዘርፎ የት እንደደረሰ አልታወቀም። በዚሁ ምክንያት ለጋሽ ድርጅቶች እህል ማድረስ አቆመዋል። ይሁን እንጂ ደሃው መሬት ላይ ግን እናቶች እንባቸው አላቆመም። የክልሉ አደጋና ዝግጁነት ወይም ስጋት ኮሚሽን መረጃ ለመስጠትም ፈቃደኛ አይደለም፣ ወይም ደግሞ በተደጋጋሚ ተሞክሮ ሊገኝ አልቻለም። 25 ሰዎች ግን በረሃብ ምክንያት ሞተዋል። ይህንንም መስማት በእጅጉ የሚያሳዝን ነው፣ ግን አጠቃላይ ህብረተሰቡ እንዲያውቀው እንዲረዳው ለማድረግ ነው። እንግዲህ ሌሎቹን ብሩክ፣ ኋላም በውይይት የምንመለስባቸው ናቸው። ከአማራ ክልል አንፃር፣ ከጉባኤው አንፃር ምናላቸው ያነሳውን አንድ ኮሜንት ብቻ አድርጌ ነው ማቆመው እንዳውም ቅድም በቪዲዮ መግለጫ ሲሰጥ ሰውየው የምር ከልብ ያስቆኛል እና በቃ ያጎነበስኩት ለዛ ነበረ ዛሬ መጥቶ ማብራሪያ ነው የሰጠው እነማን ተሳታፊዎች እንደሚሆኑና አጀንዳውን ማለት ነው እና ምን አደከመው እኛ ትላንት በሙሉ ኮ ማብራሪያ ሰጥ ሰጠናል ዛሬ ምን ማብራሪያ ነው የሚሰጠው? ያው የሚሳተፉትም ሰምተዋል እንደሚያዳምጡም ያ ቃል በሳተላይት ስርጭት አለ። በአገር ውስጥ ትላንትና በሙሉ እነማን ይሳተፋሉ አጀንዳው ምንድን ነው? ይህች አጀንዳዋ ላይ ትንሽ መንግስትን የማጽናት የመመስረት ወዘተረፈ የሚል ቃላት ተጠቅሟል። ይሄ የዚህ አጀንዳ ግልባጩ ምን እንደሆነ መንግስትን ማጥናት ሲል ምን ማለት እንደሆነ እንዴት አድርገው አማራ ክልል ጉዳዩን በሀይል ለመፍታትና ኦህዴድ ሙሉ በሙሉ በመዳፉ ስር ለማድረግ ተወካዮቹን ባህር ዳር አስቀምጦ የአማራ ክልል መሪዎች ለማለት እና ለመሰየም ዝግጅት ማድረጉን በየደረጃው ያሉ ለአማራ ሕዝብ ተቆርቋሪነት ያሳዩ ከላይ ጀምሮ እስከታች ያሉ ተመንጥረው ሊባረሩ እንደሆነ ያለምንም አመንታት እንደ ጀነራል አበባው እንጠርገዋለን የሚል ሰው ደግሞ በክልሉ ላይ ተመድቦ ኃላፊነት እንዲሰጠው ወይም እንደሟቹ አቶ ግርማ ከየጉድጓዱ እናወጠዋለን። ይሄ ናይጥ ምናምን የሚል ሰው አምጥተው እዛ ቦታ ላይ ማስቀመጥና አሁንም ተመሳሳይ ተግባር ለመከወን ዝግጅት እያደረጉ መሆኑ ተገልጿል። ወዴት ሊያመራ ይችላል ይሄ ሁኔታ? የሚለው አጀንዳው ቁልፍ ነው። አንድና አንድ ነው። አማራ ክልልን ኦህዴድ በማናቸው መንገድ የኃይል እርምጃ ወስጄ ትጥቅ አስፈትቼ እጅ ወደ ላይ ብሎ ለኔ የገበረ እንዲሆን አድርጋለሁ። አንድም አርሶ አደር መሳሪያ መያዝ አይችልም የሚል አቋም አለሁ። ይሄንን ለማስፈጸም ያደረገው የሶስት ወር ፕሮጀክት ከሽፏል። ያ መክሸፉን ተከትሎ የተለያየ ምክንያት አቅርበዋል። በዚሁ አጋጣሚ ጀነራል ተፈራ ማሞን ወደ ሀገር እንዳይወጣ የከለከሉት ከዚያ ከክልከላ ጋር አያይዘው እንደ ክስ ያቀረቡበት ምንድን ነው? እንዳይወጣ የዛሬ ዓመት ገደማ ፍትሕ መጽሔት ላይ ባደረገው ቃለ ምልልስ ልዩ ኃይል በአሁኑ ወቅት የተበተነው በዚያ ቃለ ምልልስ ነው፣ በጽሁፍ ነው። በነገራችን ላይ ልዩ ኃይሉ የተበተነው ጀነራል ተፈራ ማሞ የዛሬ ዓመት ገደማ ፍትሕ መጽሔት ላይ በጻፈው ነው ይላል። ባለፈው እዚሁ ስንወያይ ደግሞ ልዩ ኃይሉ ለምን ፈረሰ ለሚለው ወይም ለምን ተበተነ የሚለው ብርሃኑ ጁላ ኮንስፓይረሲ ስላለ ነው የክልሉ መንግስት የጎራ መደበላለቅ የጎራ መደበላለቅ ስላለበት ነው ብሎ ነበረ በቪዲዮ ማሰምተን ነበረ የክልሉ መንግስት ደግሞ አይ በሚዲያዎች በፕሮፓጋንዳ ስለተበለጠንና ግርታ ስለተፈጠረ ነው በመግባባት እንፈተዋለን ማወያየት ቀድመን ስላላወያየን ነው የሚል መልስ ነበር የሰጠው አሁን ደግሞ መጥተው ጀነራል ተፈራማሙ ከዓመት በፊት በጻፈው ጽሑፍ ነው አሁን የተበተነው የሚል ደግሞ እሱ ላይ ክስ ይዘው መጥተዋል ብቻ በማናቸው መልኩ አማራውን አንገት እናስደፋለን የሚለው ዘመቻቸው እንደቀጠለ ነው። በዝርዝር ጉዳዮች ላይ በኋላ እንመለሱበታለን። ሀብታሙ ከልባ አመሰግናለሁ፣ ጊዜ ስጥልኝ። ወደ ውይይታችን የሚያሻግሩ ነጥቦችን አንስታቸዋል። አንድ ማስታወቂያ አለኝ፣ እንግዲህ የታላቅ የድጋፍ ጥሪ የሚል ነው ልዩ ከደረሰች በማንኛውም ታታሳይም እሁድ ግንቦት 14 2015 ወይም ደግሞ ሜይ 21 2023 ዓ.ም። እንግዲህ በተለይ ደግሞ በሸዋና አካባቢ የሚገኙ ገበሬዎች በአሁኑ ሰዓት ምንም አይነት ድጋፍ የማይደረግላቸው እጅግ ማረስም ያልቻሉ ከመሆኑ አንጻር እዛ አካባቢ ያሉትን ገበሬዎች ለመደገፍ ድጋፍ እያሰባሰቡ ነው እንደሚገኙ ነው ያለው መረጃ የሚያመለክተው። በሞረሽ ወገኔ እና የአማራ ድርጅ የዘጋጀ ድጋፍ ቴሌቶን ነው። በዚህ ላይ ድጋፋችሁን ይሻሉ፣ ድጋፋችሁን ይፈልጋሉ እና በትልቱ ላይ እንድትሳተፉት ድርጃ ያደረግላተደርጎላቸዋል ሁሉም ኢትዮጵያዊ ለእነኚህ ገበሬዎች ቢያንስ የሚያርሱበትን እና ድጋፍ ለማድረግ ስለሚያሰባስቡ ድጋፍ እንድታደርጉላቸው ይጠይቃሉ። ከልብ አመሰግናለሁ። ልዩ ወደ ውይይታችን እንድንሻገር ምናልባት አቶ ገለታው ምናልባት ከውይታችን ትላንትና አንድ መረጃ ወጥቶ ስለነበረ ከሱ እንድንጀምር ስለምፈልግ ነው። ትላንትና የኢትዮጵያን ህገ መንግስት ለማሻሻል ወይም ደግሞ መሻሻል አለባቸው ተብሎ የሚታሰቡ ነጥቦችን ያነሳ አንድ ዜና ወጥቷል። ይሄ ዜና በወጣ በነጋታው ግን ያየነው ነገር ትላንትና ያሰቡት ነገር ሌላ ስለነበር ነው ያንን የኢትዮጵያን ህዝብ ለማደናገርና ለመሸፈን ያወጡት የሚል ነገር እየተነሳ ስለሆነ እሱ ላይ ነው ህገ መንግስትን ከማሻሻል አንጻር በእርግጥ የኢትዮጵያ መንግስት አሁን ያለው የአብይ አስተዳደር እና ገዢው መንግስት በተለይ ደግሞ ኦህዴድ ብልጽግና ህገ መንግስቱ እንዲሻሻል ይፈልጋሉ ወይ የሚል ጥያቄ ትላንት አንስጃለሁ። አቶ ገለታ እሱ ላይ አስተያየት እንዲሰጥ እፈልጋለሁ። ሁለተኛ እንግዲህ አሁን አገሪቷ ምናልባትም የቤተ መንግስት ልማት ትጀምራለች እና የጠቅላይ ሚኒስትሩ ሲገርመን አቶ ሽመልስ ደገመን ነው እንግዲህ ጠቅላይ ሚኒስትሩ አስራ አምስት ቢሊየን ዶላር ነው የሚያወጡት ቤተመንግስት ለመገንባት ማለት ነው። አቶ ሽመልስ ደግሞ በተመሳሳይ እንደዚሁ ዛሬ ቤተመንግስት መንግስት ገነባለሁ ብሎ ወጥቷል። ምን በመጀመሪያ ደረጃ የቤተመንግስት ግንባታ ወይም ደግሞ ይሄ ልማቱ የቤተመንግስት ልማቱ ለኢትዮጵያ አሁን ኢምፖርታንት ነው ወይም ቢለው በጣም አደጋ መሰለኝ። አሁንም ማንሳታችን አቀራረብ ላይ እናነሳለን። እንግዲህ አገሪቷ ላይ የሚካሄደው በጠቅላይ ሚኒስትሩ በስልጣን ከመጣ ጊዜ ጀምሮ እየተካሄዱ ያሉ ነገሮች ቤተመንግስት ግንባታ፣ የሪዞልት ግንባታ፣ የጫካ ፕሮጀክት ፓርክ የፓርኪንግ እና ፓርክ ፕሮጀክት ላይ ትኩረቱ እነኚህ ነገሮች፣ ግን የኢትዮጵያን ሕዝብ ወይም ደግሞ ይህንን ማህበረሰብ ይህንን ሕዝብ ከመጥቀም አንጻር ምን ያክል ናቸው የሚልም ነገር መነሳት ስላለበት እንደ ጠቅለል አድርገህ ላይ ከትላንትና ከወጣው ዜናው ጀምረ አሁን እየነገሩን ያለውን እቅድ ደግሞ የተወሰነ ነገር በድበት አደለ። እሺ፣ አመሰግናለሁ። ብሩክ እና ሀብታሙም ምናላቸውም። እንደገና አብረን ስለተገናኘን ደስ ብሎኛል በጣም። እነዚህ ሁለት ኢሹስ ሪሊ በጣም ሀገራችን ምን ያህል የተሳከረ በየጊዜው ከአንዱ አዘቅት ወደ ሌላው እየወሰዱ እንደሚዘፍቁን ማሳያዎች ናቸው። እንደተባለው የዚህ የሕገ መንግስት ማሻሻያ ይሄ መንግስት አይደለም ይሄ ያነሳው መጀመሪያ፣ ረጅም ጊዜ ይሄ መንግስት ይሻሻል ዘንድ ኢትዮጵያውያን ሲጠይቁ ነው የኖሩት። የኢትዮጵያ ህሊና አይደለም የህገ መንግስት ባለሙያዎች ህገ መንግስት የሚለውን ኮንሴፕት ዲፋይንስ ያደረጉት ህሊና ነው ይላሉ። የህዝብ ህሊና አሁን የአንድ ሰው ህሊና አለው አይደለም፣ ልክ እንደዛ የህዝብ ህሊና ነው ይባላል ህገ መንግስት እና ይሄ ህሊናችን አይደለም ይሄ ኛ ጀጅመንት አይደለም የኢትዮጵያውያን ህሊና አይደለም። ይህ ህግ አይመጠነንም እና መሻሻል አለበት የሚል ረጅም ጊዜ የነበረ ትግል ነው ግን አሁን ምንድን ነው አብይ ባለፈው ጊዜ ወደዚህ የመጣ ጊዜ ታስታውሱ እንደሆነ አሁን በቅርብ የመጣ ጊዜ እዚህ የተወሰኑ ሰዎችን ሰብስቦ እንደሰማ ነው አይዟችሁ፣ የምክክር ኮሚሽን ተቋቁሟል፣ የምክክር ኮሚሽኑ አመካክሎ ሲያበቃ ህገ መንግስት ይሻሻላል የሚል ነገር ነው ተናግሮ የሄደው። አሁን በቅርብ አሁን ደግሞ የምክክር ኮሚሽን የሚባለው ነገር ወደዛ ሊያፈርስ ነው የሚል ዜና ነው የሰማሁት። ምን ያህል እርግጠኛ እንደሆነ አላውቅም፣ ግን በጎን ደግሞ በአቋራጭ ያዛ አንድ ራሱ የሚያዘው አንድ ተቋም ህገ መንግስት ሊሻሻል ነው የሚል ዜና ትላንትና ይዘው ብቅ ብለዋል። እና ይሄ ብዙ ሰው እንደገመተው በተለይም አሁን መንግስት ከፍተኛ ስጋት ላይ ስለሆነ በየቀኑ አዳዲስ ነገሮችን ማምጣት ካልቻለ ኢንፍሌሽኑ የዚህ የገበያው ግሽበት ሌሎች ተቃውሞዎች መንግስትን በየቀኑ ሰፍጠው ሰንገው ስለያዙት ሰቅዘው ስለያዙት በየቀኑ ለሰርቫይቫል የሆኑ ዜናዎች መንዛት አለበት። በየቀኑ አዳዲስ ነገር ማምረት መቻል አለበት። አልኖርም ብሎ ስጋት ላይ የሆነ እና የድንጋጤ ዜና ነው ማለት ነው። በመሰረቱ ኢትዮጵያ ውስጥ ህገ መንግስት የሚሻሻለው በመጀመሪያ ደረጃ አንድ ሶስት የተለያዩ የተራራቁ በህገ መንግስት አሜንድመንት ዙሪያ ሶስት የተራራቁ ሀሳቦች ሲታረቁ ነው። የመጀመሪያው በኢትዮጵያ ህገ መንግስት መሻሻል ዙሪያ ላይ መጀመሪያው ጎራ አሜንድመንት ነው የሚያስፈልገው የሚላል ኢትዮጵያ ውስጥ አሜንድመንት ማለት እንግዲህ፣ ኮንስቲቱሽናል አሜንድመንት ማለት አንዳንድ አንቀጾች ነቀስ ነቀስ አድርገህ እነዚህ እነዚህ ይስተካከላሉ የሚባል አሰራር ማለት ነው። የትም ሀገር እንዳሉ አንቀጽ አምስት ተሻሻለ አንቀጽ አስራ አምስት ተሻሻለ የሚባለው ኮንስቲቱሽናል አሜንድመንት። ሁለተኛው ጎራ የኢትዮጵያ ህገመንግስት መንግስት አሜንድመንት አይደለም የሚመጥ ነው፣ ሪቪዥን ያስፈልገዋል። ሪቪዥን ሪቪዥን ማለት ክለሳ፣ የሀሳብ ክለሳ ያስፈልገዋል ሐሳቦቻችን የተበላሹ ናቸው። ብሔር ከብሔር ብሔር ከብሔራዊ ማንነት የተሳሰሩበት ኦርጋናይዚንግ ፕሪንሲፕሎቻችን የተበላሹ ናቸው። ስለዚህ ሐሳብ ሪቫይዝ ማድረግ አለብን። የሀሳብ ክለሳ ውስጥ ያስፈልግ፣ ከዛ በኋላ ነው ህገመንግስት ጥሩ ህገ መንግስት መጻፍ የምንችለው የሚል ሁለተኛው ኮንስቲቱሽናል ሪቪዥን እንትን ነው። ብዙ ሰው ነው ይሄን የሚያራገው። ሶስተኛው፣ ኒው ኮንስቲቱሽን አዲስ ኮንስቲቱሽን፣ ወደዛ ጥለን አዲስ ነው መጻፍ ያለብን የሚል ሀሳብ ያለ ከዚህ የተራራቀ ነገር ያለበት ነው። ይሄ በምክክር ነው የሚፈታው። የመጀመሪያው ኢትዮጵያ አሁን ወደ ኮንስቲቱሽናል ለውጥ ስትገባ ከባድ ምክክር አገሪቱ ማዘጋጀት መቻል አለባት እንጂ ድንገት ተነስቶ በአንድ ቀን አንድ ሰላም ምንድነው ተቋም የሚባል እራሱ የሚመራው ዜና አውጥቶ ኢትዮጵያ ኮንስቲቱሽን ልታሻሽል ነው የሚል በሚል ማደናገሪያ ኢትዮጵያ ውስጥ ሊሆን አይችልም። ሰፊ ለውጥ ነው አሁን። እንደ ሌሎች ሀገሮች የተወሰኑ የተወሰኑ ለውጦች አይደለም የምናደርገው ፋንዳሜንታል የሆኑ ያስተምህሮ ለውጥ ነው። አሁን የኮንስቲቱሽን ለውጥ ሪቪዥን ኢትዮጵያ ውስጥ ቢደረግ የቅርጸ መንግስት ለውጥ ይመጣል፣ የፌዴራል ስርዓት ለውጥ ይመጣል፣ የባንዲራ ምልክቶች ለውጥ ይመጣል። የመተሳሰሪያ መርሆዎች በሙሉ መሰረቶቻችንን የሚነካ ለውጥ ነው እና ይሄ ይህንን ከባድ ለውጥ ይሄ ቀጭን መንግስት ሌሎችን እንኳን ትናንሽ ነገሮችን እንኳን ማድረግ ያልቻለ እንኳን ይህንን ግዙፍ ለውጥ ለመምራት ቀርቶ በጣም አነስተኛ የሆኑ ነገሮች የህዝብን ጸጥታ ማስከበር ሽፍታ ይዞ ሰው ሰላም እንዲወጣና ሰላም እንዲገባ ማድረግ ያልቻለ መንግስት ይህንን ግዙፍ ለውጥ ደግሞ ልጀምር ነው የሚለው ዜና ለማደናገሪያ ብቻ ነው እና የኢትዮጵያ ህዝብ በዚህ የሚደናገር እኔ አይመስለኝም። ይህንን መንቃት ያስፈልጋል። አሁን የምክክር ኮሚሽኑን እኮ ተመልከቱ። ከዚህ በፊት እኮ ታውቃለህ ብሩክ፣ ስንት ኮሚሽን ነው ያፈረሰው? ብዙ ባጀት፣ የሀገሪቱን ማንነት አስተዳደር የሚባል እኮ ጥናት አንጥቶ ሪቫይዝ ሊደረግ ነው ብሎ አቋቋመውን ኮሚሽን አፍርሶታል። የብሔራዊ እርቅ ኮሚሽን፣ ጥል ባለበት ሀገር፣ እርቅ በሚያስፈልጋት ሀገር ብሔራዊ እርቅ ኮሚሽን አያስፈልግም ብሎ አዲስ ሌላ ኮሚሽን አቋቁማለሁ ብሎ አፈረሰው። አሁን ደግሞ ይሄ ማንነት ኮሚሽን ደግሞ በሌላ ኮሚሽን ይሄ ምንድነው በካሳ ነው በምን ኮሚሽን አሁን በቅርቡ ይቋቋማል በሚባለው ስር ትሆናላችሁ እየተባለ ነው ያለው። እና በአጠቃላይ ኢትዮጵያ በዚህ በዚህ መንግስት በዚህ መንግስት ኮንስቲትዩሽናል አሜንድመንትም ይሁን ሪቪዥንም ይሁን አዲስ ኮንስቲትዩሽን መጽፋት ትችላል ቢያደርግ እንኳን ቢያደርግ እንኳን ይህ